ሰላም ሰላም ቤተሰቦች እንደምን አላችሁ? አለውን እግዚአብሔር ይመስገን። ክብሩ ይስፋ መዳነ ለምን አለኝ ሁላችሁም ባላችሁ በሰላማችሁ ይብዛልኝ ብዬ እናገራለሁ። ዛሬ የመጣሁት ምንድን ነው ባለፈለታ ሰሞኑን የለቀቁት ቪዲዮ አለ እና ያዛ ያን ቪዲዮ ላይ የመምህር ኮሜንት ደስ የሚል ፊድባክ እንደያቃ ደስ የሚል ምላሽ ሰጣችሁኛል። ያ ምላሽ ደግሞ ለእኔ ደግሞ ዛሬን እንዳስብ ዛሬን ነገ ሀብዬን እንዳስብ የነገ ህይወቴን እንዳስተካክል እንዳስተካከል ረድቶኛል እና በዚሁ አጋጣሚ ሁላችሁንም ማመስገን እፈልጋለኝ። ምስጋናው እንዳለ ሆኖ ማለት ነው እና በማስተላለፍ ዛሬ መናገር የምንፈልገው ነገር ምንድን ነው? ለቤተሰቦች ማጋራት የምንፈልገው ነገር አለ፣ ለአረጊ ያስብኩትም ነገር አለ። ዛሬ የኑሮ የመጀመሪያ ቀን ነች፣ ሀብይ የመጀመርባት ቀን ነች። እቺ ቀን ደግሞ ለኔ በጣም ትልቅ በጣም ደስ የምትል የምታምር ቀን ነች። እቺ ቀን ለኔ በጣም ትልቅ ቀን ነች። እና ህይወቴን ሀብይ የምመራበት ቀን ነች ዛሬ የመጀመሪያ ቀን ከሀኒ ጋር ቤት የምንከራይበት ቀን ነው እና ይቺን ቀን በጣም ውድር ኳስ ይቺን ቀን በጣም ደስተኛ ያደረገችኝ ይቺን ቀን ነገን እንዳስብ ነገ ከእሷ ጋር ብዙ ተስፋ እንዲኖረኝ ከእሷ ጋር ደስ የሚል ህይወት እንድኖር ነው እየታየኝ ያለው ከመታየትም አልፎ ተርፎ በተግባር ወደዛ ህይወት ውስጥ እየገባው ነው ያለሁት ይህን ነገር ደግሞ እንዳደርግ ደግሞ ከጎን የሆናችሁ አይዞ አለን በርታ፣ ያላችሁኝ እናንተ ቤተሰቦች ናችሁና ሁላችሁንም በዚህ አጋጣሚ አመሰግናለሁ። ከዛ በመቀጠል ደግሞ ከጎን ሆነው ከቪዲዮ እንዳያችሁት ከቪዲዮም ጀርባ ሆኖ አብችር የሚያስፈልገኝን ነገር እያገዘኝ፣ በቃ እየተባበረኝ፣ በቃ ማድረግ ያለብኝ ነገር ሁሉ እያገዘኝ ከጎን የሆነው ሲረዳኝ የነበረው ቡሪካ አለ። በዚሁ አጋጣሚ ቡሪካንም አመስግኑልኝ። በጣም አመሰግናለኝ። በዛውም አጋጣሚ ካመሰገንኩ አይቀር ፍቅርን ማመስገን አይቀርም። እሷን ቢሆን እሱና እሱ አንድ አይደሉ። ይህንንም እሷንም ቢሆን አመሰግናታለሁ፣ ምክንያቱም ሩኬ ማለት ፍቅር ስለሆነ እና በዚህ አጋጣሚ ሁሉንም ቢሆን አመሰግናችኋለኝ። ለሁላችሁም ላደረጋችሁ ላይ መልካምነት ከልብ አመሰግናለኝ። እና ዛሬ ደስ የሚል ቀን ነው ያልኳችሁ ምንድን ነው ቤት የምቀራይበት ቀን ከሀን ጋር ዛሬ ደስተኛ የምንሆንበት የመጀመሪያ ቀን ኑሮ ሀ ብለን የምንጀምርበት ቀን ነው። ያ ደግሞ ለእኔ ትልቅ ደስታ ነው። ቅድም እንደነገርኳችሁ ከሆነ ዛሬ አሁን ትመጣለች እሷ የሆነ ጉዳይ አላት። ወደዛ ጉዳይ ሄዳለች። ያንን ጉዳይ ስትጨርስ ስትመጣ ከዛም ወደ የምንሄድበት ቦታ አለ የምንሄድበት ቦታ ቤት አለ። ያንን ቤት ልናይ እንሄዳለን። እንደምታውቁት የኛ አገር ደላለ አብሮ ሄዶ ነው ቤት የሚያሳየው ምናምን። እሱ ደግሞ እንደ አጋጣሚ ሆኖ ዛሬ ሌላ ጉዳይ ስለገጠመው እሱ ስልክ ሰጥቶኛል፣ አድራሻ ሰጥቶኛል። በዛ አድራሻ መሰረት እኛ ሄደን ቤቱን እናየዋለን። እሷ እስክትምጣ እሷ መታ ከእሷ ጋር ደግሞ ትንሽ ያለውን ነገር እዚህ ጋ አውርተን ተጫውተንም ብለን ከዛ ቀጣይ የምንሄደው ወዴት ነው? ወደዛ ወደ ቤቱ ነው የምንሄደው። እና የምንልላችሁ ነበረ ስለሷ በወራም በወራም፣ ቃል ያጥረኛል። የሚያጥርብኝ ነገር ምንድን ነው? ለእኔ ብላ ብዙ መሥዋዕት የምትከፍላ ብዙ ነገር አድርጋ ብዙ ነገር ብዙ አገር አቋርጣ መታለች ለእኔ ብላ። ይሄንን ደግሞ ከዚህ በፊት እንደነገርኳችሁ እኔ በአፌ አይደለም የማውራው በተግባር ነው። እሷን መክሳት፣ ደስተኛ ማድረጋት፣ ይሄ ነገር ደግሞ ለእኔ ትልቅ ደስታ ነው፣ ትልቅ ማለት ነው እና ዛሬ መጀመሪያ ቀን ረቃዎች ቤት የምንከራይበት ቀን ስለሆነ፣ እስካሁንም ድረስ አብራችሁ ሆናችሁ አይዞ አለን ያላችሁኝ ሰዎች በሙሉ ከዚህ በኋላ ላለው ነገርም ከጎን የሆናችሁ ትብብራችሁ ሳይለየኝ ወደፊት ላለው ነገር መሰረቴ ኑሮ ይሄን ህይወቴን እስከ አስታክል ድረስ አለን አብሽር ከጎንንን እያላችሁ እንድታበረታቱ ሁላችሁንም ጠይቃችኋለሁ። ሁላችሁንም ደግሞ ከልብ አመሰግናለኝ። እስቲዛውን የደችበት ጉዳይ ይሳካላት አይሳካላት እሱን አናክም እንደ ውልላትና የት እንደደረሰች ጉዳዩም ደግሞ ከምን እንደደረሰ እሱን እናጣራ። ቤተሰቦች በብሩ ሰማይ ላይ ማለዳ እንደ ወታይ ፀሐይ ፈንጥቃ ኩልል እንዳለ የምንጩሃ ፍቅርሻይ ተገባይ በቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰ የያዝኩት ወርቃ አልማዝሙን። በብሩህ ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጩ ውሃ ፍቅርሻይ ተገባይ በቃ አይኖርም የሚያሸ እንዴት ዋልሽ? ሰላም ነው አለሁልሽ። የርሽ በጉዳይ እንዴት ሆነልሽ? ተሳካ? ዋው ደስ ይላል። ዋው ዋው። ቅድም የላኩልሽ ኦኬሽን አለ አይደል ቦታ፣ እዛ ነኝ እዛ እየጠብኩሽ ነው። ነይ ቶሎ በይ። እሺ የምንልበት ቦታ እንዳለ ታውቂያለሽ፣ ነገር የሻለው ዛሬ፣ የምን አይነት ቀን እንደሆነች ታውቂያለሽ፣ ነገር የሻለው አለ አይደል። ስለዚህ አንተን የምንልበት ቦታ ስለሆነ ፈጠን ብለሽ ነው አይደል እና ቤተሰቦች እንደነገርኳቸው ነው፣ የቀራት የተወሰነ ደቂቃ ነው። የእሷ የሚሄደችበት ጉዳይ በሚገባ ትሳካላታል። ያ ደግሞ ትልቅ ደስታ ነው። እጥፍ ደረቡን ደስታ እንዲሆን ደግሞ ዛሬ ቀጣይ ወደምናደርገው ነገር ያ ነገር ሲሳካ ደግሞ የበለጠ ደስታ ነው። የሚገርማቸው ነገር የምናገኘው ቤት አሪፍ ቤት የሆነ ቤት ነው። ለደላላ ነገር ያለው አፓርታማ ብዬዋለሁ። ለእኔና ለእሷ የሚሆን ቆንጆ የሆነ ቤት ብይ ነገር ያለ፣ ያንን ቤት ደግሞ ሊሰጠኝ ደግሞ ዝግ ያንን ቤት ሊያዘጋጀልኝ ነግሮኛል። ከሰጠኝ ጥቆማ ከሰጠኝ ነገር ተነስቼ የምንሄድበት ቦታ አሪፍ ቦታ እንደሆነ አውቃለሁ፣ ነግሮኛል። ቤቱም አሪፍ እንደሚሆን ተስፋ አለኝ፣ ምክንያቱም ለእኔና ለሷ ይመጠላል የምለውን ቤት ነው። ትልቅ ነገር እንኳን ባልመኝም በአቅማችን የሆነች ደስ የምትል የምታምር ቤት እንደምናገኝ ተስፋ አደርጋለሁ። እስቲ አሁን የመምጫዋ ሰዓት እየደረሰ ነው። ትንሽ ሰዓት እንጠብቃትና ከዛ በኋላ ድጋሚ እንደውላታለን። እንዳያችሁት ነው እንግዲህ ደውዬላታለሁ። ትንሽ ዘብየት ትብላብኛለች። እንግዲህ ምን እንደሆነ ባላውቅም የደረሽ እየጠበቅሁሽ እኮ ነው። እየጠበቅሁሽ ነው። ቶሎ በይ። እየጠበቀሽ ነው። ዛሬ ይዘገየሽ ምን ነው መግቢያ መውጫሽን ሳየው ስትፈይ ችነቃለው አይኔ እየጠበቀሽ ነው።

ሳትመጪ ግን አትፍሪ፣ ባይኔ ብቻ እንዳይሽ ነው አልታወቅኝም። አትፍሪ እንደ ወጣሽ አትክሪ፣ ሰፈርሽንም በግሬ አይታክተኝም ዞሬ አይታክተኝም ዞሬ ሄሎ ደረሽ፣ አስጨነቅሽኝ እኮ። እየመጣሁ መቶ እያለችኝ በጣም ቆየችብኝ፣ እና አሁን ደግሞ እስደውልላት እንዳጋጣሚ ደርሻለሁ ሁለት ደቂቃ ስጠኝ ያለችኝ እና እየመጣች ነው። እኔ ደግሞ የቀረች መስሎኝ፣ እዚያ ሄደችበት ጉዳይ ያልተሳካላት መስሎኝ ነበር እና እውነት ትንሽ ጭንቀት ነገር ቢጤ አደረብኝ እና እየመጣው ነው ብላኛለች፣ እየመጣው ነው ብላኛለች። እንትን ትምጣ፣ እንትን ትምጣ፣ አላቅም ግን እየመጣው ነው ብላኛለች። እስኪ እንጠብቃት ና እኛ ተነፋፍቁ ለተገናኘ ሰው ለጨዋታ ቀሌቱ የማይበቃው ናፍቆት ስንጡ ለነበር ትዝታው መጠበቅ ዝናብ ምናምን ነው። በዛ ላይ ደግሞ ታቃልቅ አየሩ በጣም ከባድ ነው። ራይድ ለማግኘት ራሱ ችግር ነው። የምሬን ነው። እንዴት ነው እየኖራቻለስነበረችልውንእሁን አስጨነቀኝ ነበር። አቁነጠነጠኝ፣ የሚያደርገኝን አሳጣኝ። ጭራሽ መር ድንጋይ ላይ ቁጭ አልኩኝ፣ መሬት ላይ ቁጭ አልኩኝ። ምን ውስጥ ልግባ ነገር አው ልክ ብለሃል። ትንሽ አስቸጋሪ ነው ያው ትራንስፖርቱና ምን ነገር ችግር ነው። ዛሬ ምን አለ ብይሽ ነበር ቤት እንፈልጋለን ብለ ነበረ። የእርሽበት ነገርስ አሪፍ ነው ተሳክቶልኛል። በአንተ ጽትልቁ ደስታ ምንድን ነው የእርሽበት ነገር ተሳካቱ፣ ይሄ ነገር ደግሞ ትልቅ ደስታ ነው አይደለም። ዛሬ ደግሞ ይበልጥ ደስ እንዲለን የሚቀን ልዩ ቀን እንዲሆንልን ቅድም እንደነገርኩሽ፣ ቅድም በቃ ነግሬሻለሁ፣ ጫፍጫፉን እንደላላው ስልክ ሰጥቶኛል እሱ አልቻለም ዛሬ ምን የመጀመሪያ ቀን ኑሯችንን

የምናስበውን ነገር ደግሞ ለመጀመር ያው ሂደት ላይ ያለ ነው። የምንጀምረው ደግሞ ቤት በመፈለግ ነው። የመጀመሪያ ቀናችን ቤት የምንፈልግበት ኑሯችንን የምንመሰርትበት ቀን ነው፣ ዛሬ ነው ቀን ቆጥራለች ከበፊትም ቢሆን አሁን ላይ ደርስ አሁን ላይ በአብሮነት በምንኖርበት ሰዓት ነው። ደስ የሚለው ኑሮ በጣም በጣም በተለይ ደግሞ ከአንተ ጋር አንተን ከመሰለ አፍቃሪ ጋር መኖር ደግሞ ህይወት። ስለዚህ ያው ቤት ለቤተሰቦቻችን ነገር የለም። ለእኔ ቤተሰቦች እንደነገር ከሆነ ደግሞ በቃ የውርክም የቡሪካም አለ የቡሪካም ቤተሰቦች አሉ፣ የፍቅርም ቤተሰቦች አሉ፣ በዛም ደግሞ የእኔም ቤተሰቦች አሉ። እንደውም የእኔም ቤተሰቦችን እስኪ የምትያቸውን የምሰጫቸው ነገር ካለ ሰሞኑን የተለቀቀብን ቪድዮ፣ ቪላ ሰሞኑን የለቀቅነው ቪድዮ አለ አይደለ? የሰውም እንትን አይተፈዋል። አዎ፣ በጣም ደስ ይላል። የሰው ፍቅር ምን ያህል ን ማበረታት እንደሚያደርጉል። ታዲያ ይህን ማበረታት አይተን ነው አይደለ? ወደዚህ ህይወት ውስጥ እየገፋ ያለ ነው አይደለ? በዚህ አጋጣሚ መናገር የምፈልገው ማለት ነው ያው ታውቃላችሁ ሀብታሙ ብዙ ነገር አጋጥሞታል፣ ብዙ ነገር በህይወቱ እና እስካሁን ድረስ ከጎንህ ነን ብላችሁት አማርኛ ትን ከጎንህ ነን ብላችሁት አብራችሁ ስለነበራችሁ በከፋው ሰዓት፣ በተደሰተ ሰዓት አብራችሁ ስለነበራችሁ ጓደኞችን በጣም ነው የማመሰግነው። በተለይ ፍቅር እና ቡሪክን በጣም ነው የምናመሰግነው። እዛ ድረስ መታችሁ ስለተቀበላችሁ ያደረጋችሁልኝ አቀባበልን በጣም ነው የማመሰግነው። ቤብም አላሳፈረኝም። እዛ ሆኜ ከሱ ጋር ነበር ምንም ነገር የማማክረው ሲከፋኝም ስደሰትም። በቃ ማለት እዛ ምንም ጓደኛ የለኝም ነበር ማለት ይሻላል። እዛ ላይ ሶሻል ሚዲያ ላይ ሳየው ያሰብኩት ሰውና ያገኘሁት ይለያያል፣ አይለያይም የምሬ ነው ማለት ይህን ነገር ስንቴም ነግሬሃለሁ፣ ግን ለቤተሰቦች ለመናገር ያህል ነው። ያው አንድ አይነት ስሆኑን የጠበቀኝ እና በጣም ነው ማመሰግነው። የምር አላሳፈርከኝም። በቃ ማለት ከዛ ደስ መጥቼ ይህን የመሰለ ፍቅር ስለሰጠኝ በጣም ደስተኛ ነኝ ማለት ነው። ስለዚህ ቤተሰቦች፣ ይሄ አሁን ወደምንሄደው ምንድነው? ወደ ቤት ማየት ነው። ጥላላ ወደ ሰጠን አድራሻ ምናትች ምናትች አንቺ የምስል ቆንጆ

እሺ ትንሽ ብቻ ነው የራስ አይደለም፣ የመጨረሻ እየመሸም ስለሆነ ሆነ እዛ ቦታ የመጨረሻ ብቻ። እሺ እኔ እኮ ታውቃለህ በቃ የፕራይቬሲ የሆነ ቤት ነው የምፈልገው። አፓርታማ አግኝቻለሁ ብሎኛል። ወደ እዛ እንሂድና እዛ ያሉ ነገር ቤት ቤቶች ቤቶች ቤት በጣም ነው እንደዛ ለፍተን ለፍተ እንደተንከራተን በመጨረሻ የሚያገኘነው ውጤታችን ደግሞ ያሰብኩት ቤት ነው ያገኘው። በጣም ደስ ያለኝ ቁጭ ብት የሚያምር ቤት ውስጥ የሚያምር በጣም ነው የሚያምረው። ጌታ አምሮ በጣም አስቦ እዚህ ጋር ሶፋ ይሆናል፣ እዚህ ጋር ቲቪ ምናምን ነገር። ግን በጣም ነው የሚያምረው። በጣም በጣም ነው የሚያምረው። አሪፍ ነው በጣም በጣም ነው የሚያማምሩት። ኪችን ካቢኔት ያለቀለት ነው። በጣም ቆንጆ ነው።

ወደፊት ቀጭታ ዝም ብለን ብቻ አንዳንድ ቀለሞችን እናርማለን። ቻቅ ነው የሚስተካከሉ ነገሮች አሉ። ብቻ ግን ያው ቤተሰቦቻችን እናንተ እንድታዩት አብራችሁን ደግሞ እኛ የምናሳልፈውን ላይፍ አብራችሁ እንድትካፈሉ ብለን ሁሉ ነገር የምናሳያችሁ እንደምትወዱት ተስፋ እናደርጋለን። ቤታችን እንግዲህ ይመስላል ቤታችንን ስንፏ እናረገና ወደ መግባት ነው። ቀጣይ አለ። ቀጣይ ቪዲዮ እንግዲህ የምትሆነው ቤታችን እንትን ካለ ካልደከመን ቀለም እየቀባን ቤታችንን ፏ እያረግን እያሳምርን። በጣም የሚያምረው ግን አይሻው አሰራሩ ኢንጂነር አረለለት እንግዲህ፣ በጣም ነው የሚያምረው። ያው እንግዲህ ቤተሰቦቻችን፣ የዛሬው ውሏችን ይሄን ይመስል ነበረ። በቀጣይ ደስ የሚል በፍቅር በሆነ ቪዲዮ እስክንገኝ ድረስ ሁላችሁንም እንወዳችኋለን። እግዚአብሔር ያክብርልን። ባላችሁበት ሁሉ ሰላማችሁ ይብዛ። ቴንክ ዩ።